ይህ ቤተ አብሲኒያ ኦንላይን የቋንቋ ትምህርት ቤት ነው። ከየትኛውም ዓለም ዳርቻ ባሉበት ሆኖ የሚፈልጉትን ትምህርት ከጠዋቱ 12 ሰዓት እስከ ሌሊቱ 8 ሰዓት ድረስ እንደ ፍላጎቶ በመረጡት ሰዓት በግልና በግሩፕ ይማሩ። መልካም ቆይታ። ቤተ አብሲኒያ የሁሉም ምርጫ። ሰላም ሰላም፣ ሙድ ቤተሰቦቻችን እንዴት ናችሁ? በያላችሁበት ዓለም ሁሉ ሰላማችሁ ብዙ ይበልልኝ። በዛሬው ክላሳችን እንግዲህ የመጨረሻ ክላሳችን ነው የሚሆን ይሄ አማርኛና እንግሊዝኛ ፊደሎችን ቀላቅሎ ማንበብ። ይህ የመጨረሻ ክፍላችን ነው ማለት ነው። እንግዲህ ይህንን ትምህርት በሶስት ክፍል አድርጌ አሳይቻችኋለሁ። ከሀ ጀምሮ እስከ ቨ ያሉትን በአዲሱ አጻጻፋችን ማለት ነው። ከሀ እስከ ቨ ያሉ ፊደሎችን በሶስት ክፍል አድርጌ አሳይቻችኋለሁ ማለት ነው። ስለዚህ ይሄ ሶስተኛ ክፍላችን ይሆናል ማለት ነው። ሌላ ይህን ገና ያያችሁ ወደኋላ ተመልሳችሁ ሁለቶችን ክፍል ማየት ትችላላችሁ። ስለዚህ ዛሬ ደግሞ የምንመለከተው ከገ ጀምሮ እስከ ቨ ያሉትን ፊደሎች ይሆናል። ሁላችሁም ላይክ፣ ኮመንት፣ ሰብስክራይብ እንዲሁም ሼር በማድረግ የቻናላችንን ማሳደግ እንዲሁም እኔን ማገስ ትችላላችሁ ማለት ነው። አሁን በቀጣው ቪዲዮ ይገባለሁ። መልካም ቆይታል። እሺ። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ ይህ በሰማያዊ እየተጻፈው የአማርኛ ፊደል ነው ማለት ነው። አሁን ደግሞ በእንግሊዘኛ አሳያችኋለሁ ማለት ነው። በእንግሊዘኛ ደግሞ ገ ጉ ጊ ጋ ጌ ግ ጎ። ስለዚህ ገ ገ ቤቶችን ትንጽፍ በጂ ነው የምንጀምረው፣ ከዛ ባውሎችን ደግሞ እንጨምራለን ማለት ነው። እንግዲህ እንደገም የነበብልን የጂ ፊደል ነው ከዛ ጂ ገ ጂዩ ጉ ጂ አይ ፣ ጊ ጂ ኤ ጋ ጂኢ ጌ ጅብቻወርግ ጅኦ ደግሞ ጎ እንለዋለን ማለት ነው። ኦኬ እዚ ጋር ደግሞ ጠ ነው የምንመለከተው። ጠ ጡ ጢ ጣ ጤ ጥ ጦ እንደ የምናነበው ደግሞ ቲን ፊደል ነው ማለት ነው። ቲ ፊደል የጠን ፊደል ትጽፍልናለች ተወክል ንላለች ነገር ግን ተ ቱ ቲ ታ ቴ ት ቶ ብለን እስከ እስከቶ ለማንበብ ደግሞ አናባቢዎችን እንጠቀማለን። ቲ ኢ ተ ቲ ዩ ቱ ቲ አይ ቲ ቲ ኤ ታ ቲ ኢ ቴ ቲ ብቻር ት ቲ ኦ ቶ እንላለን ማለት ነው። እዚ ጋ ጨ ነው የምንመለከተው ጨ ጩ ጪ ጫ ጬ ጭ ጮ ይህ በአማርኛ። በእንግሊዝኛ ደግሞ ጨ ጩ ጪ ጫ ጬ ጭ ጮ። እንግዲህ እንደ ጨ የሚነበቡ ሁሉን ደግሞ ፊደል ሁለት ፊደል ናቸው ማለት ነው። ማንና ማን ሲና ኤች ነው። ሲና ኤች እንደ ጨ ይነበባል። አሁን ሲኤች ከአንደኛው ጀምሮ እስከ ሰባተኛው ፊደል ሲኤች አለ። ነገር ግን ጨጩ ለማለት ደግሞ ጩ ጪ ጫ ጬ ጭ ጮ ለማለት ለመለየት አናባቢ ፊደሎችን እንጠቀማለን። ጨ ስንል ሲ ኤች ኢ፣ ጩ ስንል ሲ ኤች ዩ፣ ጪ ስንል ሲ ኤች ኤ፣ ጫ ስንል ሲ ኤች ኤ፣ ሲ ኤች ሲ ኤች ኦ ነው ማለት ነው። ስለዚህ ጨ ጩ ጪ ጫ ጬ እንላለን ማለት ነው።

ፒ ብቻ በ ፒ ኦ ፖ እንላለን ማለት ነው። ፒ ኦ እንላለን። እሺ እዚህ ጋር ጸ ነው የምንመለከተው። እንደ ጸ የምናነበው ደግሞ ቲ ኤስ ነው ማለት ነው። ቲ ኤስ እንደ ፀ ሲነበብ ከመጀመሪያው እንዳልኋቸው እስከ ጾ ለማንበብ ደግሞ አናባቢ ፊደሎችን በመጨመር እነዚህ ፊደሎች ላይ ቲ ኤስ ላይ አናባቢዎችን በመጨመር ከ ጠ እስከ ከዛ ስከ ጾ እናንባለን ማለት ነው ስለዚህ ጸ ፉ ሲ አ ጸ ጽ ጾ ከዛ ቲ ኤስ ኤ ጸ ቲ ኤስ ዩ ዙ ቲ ኤስ አይ ሲ ቲ ኤስ ኤ ሳ ቲ ኤስ ሰ ቲ ኤስ ቲ ኤስ ኢ ሰ ቲ ኤስ ብራውን ጸ ቲ ኤስ ኦ ጾ እንለዋለን ማለት ነው። ስለዚህ ጸ ጹ ጺ ጻ ፄ ጽ ጾ እንላለን። ከዛ የፈን ፊደል እናገኛለን። እንደ ፈ ሆኖ የሚነበብልን ኤፍ ፊደል ነው። የፈን ፈን ፈን ለመጻፍ የግድ ኤፍን ፊደል መጻፍ አለብን። ፉ ፊ ፋ ፌ ፍ ፎ ለማለት ደግሞ መድንን እንጠቀማለን የአናባቢ ፊደሎችን ፈፉ ፊፋፌፍፎ ስለዚህ፣ ፋስን ኤፍ ኢ ፉስን ኤፍ ዩ ፊ ስን ኤፍ አይ ፋስን ኤፍ ኤ ፌስን ኤፍ ኢ ፍ ኤፍ ብቻ ፎ ስን ኤፍ ኦ ይሆናል ማለት ነው። ስለዚህ ስለዚ ፈፉፊፋፌ ፍፎ እንለዋለን ማለት ነው። እሺ፣ እዚህ ጋ ደግሞ የፐን ፊደል እናገኛለን ፐ ፐ ፊደል ደግሞ እንደ ፐ የሚነበበ ፒ ፊደል ሲሆን ፐ በአማርኛው ፐ ፑ ፒ ፓ ፔ ፕ ፖ በአማርኛው ይሄን ይመስላል። በእንግሊዘኛ ደግሞ ፒ ኢ ፐ ፒ ዩ ፑ ፒ አይ ፒ ፒ ኤ ፓ ፒ ኢ ፔ ፒ ብቻውን ፕ ፒ ኦ ፖ እንለዋለን ማለት ነው። ስለዚህ ፑ ፒ ፓ ፔ ፕ ፖ እንላለን። ከዛ እዚ ጋር ደግሞ እንደ ቨ የሚነበብልን የቨ በአማረኛው በአማርኛው ቨ ቪ ቫ ቬ ቭ እንላለን ማለት ነው። ስለዚህ ቨ በአማርኛው እንደዚህ ነው። በእንግሊዘኛው ደግሞ እንደ ቨ የሚነበብልን ቪ ፊደል ነው ማለት ነው። ስለዚህ ቪ ፊደል ቫልዩ ይወክልናል። ስለዚህ ቨ ስንል? ቡ ስንል ቪዩ ቪስ ቪአይ ባስ ቪኤ ቤ ስንል ቪ ብስ ብጫ ቦ ስንል ቪ ኦ ይሆናል ማለት ነው። በዚህ መሰረት እንግዲህ እነዚህን ፊደሎች በደንብ ማጥናት አለባቸው። ከዚህ በተረፈ በኦንላይን አካል መማር የምትፈልጉ እዚህ ስር ላይ ባስቀመጡላችሁ ስልክ ቁጥር በመደወል በኦንላይን የምትማሩ ከየትኛውም ዓለም ሆናችሁ የትኛውም ሀገር ላይ ሆናችሁ በጎግል ሚት እና በዙም አፕሊኬሽን ትምህርቶችን እንሰጣለን። እናንተ በቀጥታ በኢሞ በቴሌግራም እና በዋትሳፕ በጻፍኩላችሁ ቁጥር በመደወል ታገኙኛላችሁ። ቀጥታ ከሰኞ እስከ አርብ ከጠዋቱ 12 ሰዓት ጀምረን እስከ ሌሊቱ 8 ሰዓት ድረስ በቀጥታ ትምህርቶችን የምንሰጥ ይሆናል። እናንተ እንደ ፍላጎታችሁ ነው ትምህርቱን ብንሰጥ ማለትም ማታ የምትፈልጉ ማታ፣ ቀን የምትፈልጉ በቀን ትማራላችሁ ማለት ነው። ነገር ግን አንድ ተማሪ በቀን የሚማረው አንድ ሰዓት ይመርጣል ማለት ነው። የሚመቸውን ሰዓት አንድ ሰዓት ትመርጣላችሁ። ለምሳሌ አንድ ተማሪ ማታ ስራ የሚጨርሰው ስድስት ሰዓት ላይ ከሆነ ፍሪ ሆኖ ወደ ክፍሉ የሚገባው ስድስት ሰዓት ከሆነ ከስድስት ሰዓት እስከ ሰባት ሰዓት በመረጠው ሰዓት መማር ይችላል። ቀን እረፍት ያለው ቀን፣ ማታ ያለው ማታ በመረጣችሁ መማር ትችላላችሁ። ለዛሬ ቪዲዮአችን ይሄን ይመስል ነበር። መልካም ጊዜ፣ መልካም ቆይታ። ባይ